ሉቃስ 43 አይቼዋለሁ። ቆይ እሱ ጋር ትይዝልኛለ፣ ጥያቄውን በደንብ ትሰማለህ። ተግባብተናል። ኢየሱስን ጌታ ኢየሱስ ብሎ የጠራዋለ? አዎ፣ እየሰማሽ እኮ ነው። አሁን ላይ እኮ የጌታዬ እናት ያለችው ኤልሳ ማርያምን ነው። ነገር ግን ኢየሱስ ከ30 ዓመት እስከሚሞላው ድረስ ከ30 ዓመቱ በፊት ኢየሱስን ጌታ ኢየሱስ ያለው አለ። በኤልሳቤት መካከል ያለ ንግግር ነው። ይሄ አንተ ያመጣሃለኝ፣ በማርያምና በኤልሳቤት መካከል ያለ ንግግር ነው። እኔ ያልኩት ኖርማሊ ሰውየውን ራሱ ኢየሱስን ክርስቶስ እያለ ሲጠራው የነበረ ነበረ 30 ሉቃስ 1 46 እዛው ሰድ እራሱ እናቱ እንዳለች ነፍሴ ጌታን ከፍ ከፍ ወይም ጌታን ታከብራለች። የመጀመሪያ ማንንም ጌታን ታከብራለች ያለችው እግዚአብሔር ነው። ተረጋጋ። እግዚአብሔር ነው ራሱ ልጇን ቆይ ቆይ መታሰቢያ፣ ፕሊዝ፣ እዚህ ጋር ማጭበርበር የለም። የነገሮች ግልጽ ናቸው። ይኸውልህ 43 ላይ እያመጣኸው በኤልሳና በማርያም መካከል የተደረገ ንግግር ነው። ኤልሳ የጌታ እናት ያለችው እግዚአብሔርን የእግዚአብሔር እናት ናት እያለች አደለም። ተግባብተናል። የጌታ እናት ያለችው የማን እናት ናት እያለች ነበር? ስለምትወልደው ልጅ ነው። ቆይ አዳም ጣዳም ስለምትወልደው ልጅ ነው። ስለዚህ እዚህ ጋር ማርያም፣ አሁን ያመጣኸው መረጃ ላይ ጌታ የተባለው እግዚአብሔር አብ ነው እንጂ ኢየሱስ አደለም። ምክንያቱም መልአኩ ገብርኤል መጥቶ ቆይ ቆይ፣ መታሰቢያ፣ እየተግባባል። መልአኩ ገብርኤል መቶ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ ስትል እነሆ ስለ ጌታ ስትናገር ነበረ። ማርያም ኦኬ፣ ስለ ጌታ ስትናገር የነበረው የምታረግዘውን ኢየሱስን ነው። እንዲህ አይደለም፣ መልአኩ መልአኩ የላከውን እግዚአብሔር ነው። ስለዚህ እዚህ አመጣው መረጃ ላይ ጌታ የተባለው እግዚአብሔር ነው። እግዚአብሔር አብ ጌታ ነው። ኢየሱስን ጌታ ተብሎ ምን አላል መላኩ ምን አላለ? ማርያም ጥሩ መጣሽልኝ እ መላኩ ስለ ማርያም ማወድስ ምናምን የተናገረው፣ ተው፣ እሱ አይደለም። ጥያቄያቸው ስለ ማርያም አይደለም። ይኸውልህ፣ አሁን ጥያቄውን አዳምጥ። እዚህ ጋ ኢየሱስ የእግዚአብሔር ልጅ ነው ጌታ ነው ምናምን ትላላችሁ፣ ነው ማለት ልጅ ማለት ጌትነት ሹመት ነው። ማንም ሰው ጌታ ኢየሱስ ብሎ አልጠራውም ለምሳሌ ማርያም ኢየሱስ ክርስቶስ እኮ በእግዚአብሔር ፊት በሞገስና በክብር አደገ ነው የሚለው በእግዚአብሔርና በህዝብ ፊት በሞገስና በክብር አደገ ነው የሚለው ማርያም እና ኢየሱስ አንድ ጊዜ ኢየሩሳሌም በሄዱ ጊዜ ልጅ ሆይ እኔና አባት እየፈለግንህ ነበር ነው ያለችው እንጂ ጌታ ሆይ ብሎ አይደለም እንዴ አላላችሁ ክርስቶስ ሆይ አሁን ያጅልኝ ብሎ አላላችሁ የእግዚአብሔር ልጅ ሆይ ብሎ አላላችሁ ስለዚህ የእኔ ጥያቄ ምንድን ነው? ክርስቶስ እስከ ሰላሳ ዓመቱ ድረስ ክርስቶስ ብሎ የጠራዋለ? ጌታ ኢየሱስ ብሎ የጠራዋለ? ኦኬ፣ የእግዚአብሔር ልጅ ሆይ ብሎ የጠራዋለ? ይሄ ነው ጥያቄው። ጥሩ እኮ ስለጠየቅሽ መልስ ልስጥሽ። አሁንም በደንብ አንቺም ስላመጣሽው የመጀመሪያ በአስራ ሁለት ዓመቱ እኔና አባት እንፈልጋለን ስትለው አይ በአባቴ ቤትን ወድ ዘንድ ይገባኛል ብሎ እራሱ ኢየሱስ ነው የመለሰላት። እንዳውም ካልሽኝ ማለት ነው እንዳውም መቶ ከመቶ ጥያቄ ጋር ይገናኝ። ልምጣልሽ ኢየሱስን ከሰላሳ ዓመቱ በፊት የእግዚአብሔር ልጅ ብሎ የጠራውን ደግሞ ሌላ ላንሳለሽ። አሁን ስለ ኤልሳቤጥ ነግሬሻለሁ። ሁለተኛ ዮሐንስ አንድ ላይ ሂጅልኝ። ኤልሳቤት ታሰብ ማጭበርበር አይቻልም። የኤልሳቤት በኤልሳና በማርያም መካከል የተደረገ ንግግር ነው ዲያሎግ። ላይ ሂጅልኝ። ዮሐንስ አንድ ላይ ሂጅልኝ። እሺ ዮሐንስ አንድ ላይ ሂጅልኝ። ዮሐንስ አንድ አንድ ሁላችሁም ተከታተሉኝ። እሺ ጥሩ። ዮሐንስ አንድ ከ29 ጀምሮ አንብቢልኝ አንቺ ዮሐንስ አንድ ከሃያ ዘጠኝ ዮሐንስ፣ በማግስቱ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እንሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ከእኔ በኋላ የሚመጣው ከእኔ በፊት ስለነበር ከእኔ ይልቅ ልሆን እርሱ ነው። እኔ ራሴ አላውቅም ነበር፣ በውሃ እያጠመቁ የመጣሁት እርሱ በእስራኤል ዘንድ እንዲገለጥ ነው። ከዚያም ዮሐንስ እንዲስል ምስክር ነው ሰጥ መንፈስ እንደ እርግብ ከሰማይ ወርዶ በእርሱ ላይ ሲያርፍ አየው። በውሃ እንዳጥምቅ የላከኝም በመንፈስ ቅዱስ የሚያጠምቀው መንፈስ ሲወርድና በእርሱ ላይ ሲያርፍ የምታየው እርሱ ነው ብሎ እስከ ነገር ድረስ እኔም አላውቅም ነበር። አይቻለው እርሱ የእግዚአብሔር ልጅ እንደሆነ መሰክራለሁ አለ። እሺ አሁን ይሄን አጅልኝ ቀስ በይና አንቺ እንዳልሽው መጀመሪያ ኢየሱስ ክርስቶስ ጌታ መሆኑን ጌታ ነኝ ብሎ የተናገረበትን ነው የመጀመሪያ ጥያቄሽም የነበረው ነበርው ማንም መታሰቢያ መታሰቢያ አትፈናፈን አንተ አት ጥያቄውን አታዝረክርክ፣ አታባክን። ኢየሱስ ከ30 ዓመቱ በፊት ኢየሱስ ከ30 ዓመቱ በፊት የእግዚአብሔር ልጅ ወይ ብሎ የጠራው የለም። ጌታ ኢየሱስ ወይ ብሎ የጠራ የለም ክርስቶስ ወይ ብሎ የጠራ የለም። ምክንያቱም ይሄ ልጅነት፣ ክርስቶስነት፣ ጌትነት በሹመት የሚገኝ ነውና ክርስቶስ ከጾመ፣ ከጸለየ፣ ከተጠመቀ በኋላ ይህን ሹመት ከእግዚአብሔር አገኝቷል። ለዛም ነው እግዚአብሔር በመንፈሱ መንፈስ ቅዱስ ተገልጦ የሚወደው ልጅ ይህ ነውና ስሙት ብሏል ያልኩት። ስለዚህ አንተ ኢየሱስ ቸኮል ሽብኝ እንጂ እኮ ይው ቸኮል ሽብኝ እኮ እያስረዳሁሽ ነበር። ሉቋስ አንድ ላይ ያመጣሁሽ እኮ መልአኩ የተናገረውን ያዩል ብዬሽ ነበረ ከአንቺ የሚወለደውሱስአለምአንቺ የሚወለደው ማን ይባላል? መታሰቢያ ለካ አንቺ የሚወለደው ጌታ ይባላል እኮ፣ ነው ይባላል የሚል እኮ ፊውቸር እኮ ነው። ጌታ ነው፣ ጌታ በሉት አላላትም። ጌታ ነው አላላትም። ጌታ በሉት አላላትም። ይባላል ያለ ፊውቸር ነው መቼ ነው ፊውቸሩ? ኢየሱስ 35 እስከሚሞለው እስከሚጠመቅና እስከሚጾም እስከሚጸልይ፣ ከዛ በኋላ ጌታ ትሆናል። በዚህ እንትን በዚህ እንስማማለን። በሹመት አይመጣም። ለምን እግዚአብሔር እግዚአብሔር ጌታ አደረገው ይላል? ታዲያ ለምን መጽሐፍ ቅዱስ ለምንድን ነው ኢየሱስን እግዚአብሔር ጌታ አደረገው ለምን ይላል? ለምን ይላል? ማለት ነው። ዮሐንስ አንድ ጋ ያመጣኸው ምን ለማንፈልግህ ነበረ? ምን ለማለትማ፣ የመጀመሪያው ማንም ሰው መንፈስ ቅዱስ እስካላብራረለት ድረስ ኢየሱስን ሊያውቀው አይችልም። አንድ በል ተጠመቀ አለ እኮ ዮሐንስ እኮ ተጠመቀ አለ እኮ። ከተጠመቀ በኋላ መንፈስ ቅዱስ መጥቶ አለ እኮ ዮሐንስ። ያው እኮ የሚያወራው ስለመጠመቅ እኮ ነው። ኢየሱስ የተጠመቀው ደግሞ ሰላሳ ዓመት ሲሞላው እኮ ነው። በዮርዳኖስ ከመጠመቁ በፊት እኮ ጾመ፣ ጸለየ፣ ተጠመቀ። በነገር ላይ ኢየሱስ የጾመው የጸለየው፣ የተጠመቀው የእግዚአብሔርን ፈቃድ ለመሙላት ነው። ምክንያቱም ሰዎች በጾም ወደ እግዚአብሔር መቅረብ ስለሚቻል ማለት ነው። አሁን የመጀመሪያ ዮሐንስ ላይ ያመጣሁ በቃ ተቀባይነት የለውም። እነ ለፈው እንትን ላሳየህ፣ ሐዋርያ ስራ ላሳየህ። የሐዋርያ ስራ ሮጥ አይደለም። በሕፃንነቱ የተባለበትን ቦታ አሳዩ ስላልሽ፣ አትቸኩይብኝ። ለመረዳዳት እኮ ነው የፈለግሽ። ማለት ይኸውልህ፣ ማለት አሁን አንተ እኔ በሕፃንነቱ የሚለውን አምጥቼ ዮሐንስ ሲያወራ የነበረው ኢየሱስ ከተጠመቀ በኋላ ነው የሚወራው። እሺ በሕፃንነቱ እንጨርስ። እዛ ወዲያ ኋራ ሥራ እንዲንህድ ማለት ነው። እንዲንህድ አንድ ያጅልኝ። ልቋስ ሁለት፣ ልቋስ ሁለት፣ ይሄስ በሕፃንነቱ የተነገረውን መላእክ እራሱ የተናገረውን ያጅልኝ ሉቃስ 2 ላይ ሂጂ። ሉቃስ ሁለት አስራ አንድ አንብ ቢልኝ፣ ዛሬ በዳዊት ከተማ መድህን ተወልዶላችኋልና፣ እርሱን ጌታ ክርስቶስ ነው። ይህ ምልክት ይሆናችኋል፣ ልጅ በጨርቅ ተጠቅልሎ በግርግም ተኝቶ ታገኛላችሁ፣ ይላል እንግዲህ የምትሰሙ ሁሉ ዛሬ በዳዊት ከተማ መድህን መታሰቢያ። ጥያቄውን አልሰማህም? በደንብ አልሰማህም። ሰምቻለሁ ማን? ጌታ ክርስቶስ ተወልዶላችኋል ነው አይደለም? ማን ጌታ እያለ ሲጠራ የነበሩ ሰው ነው የፈለጉት እኮ ማን ሆነ እስከ የተግባባን ጥያቄውን አላዳመጥክማ። ጥያቄውን በደንብ ስላላዳመጥክ ነው። ጥያቄው ምንድን ነው? ኢየሱስ እስከ ሰላሳ አመቱ ድረስ ማን ነው? ያኔ ማህበረሰቡ ሰው እንግዲህ ብቻውን አላደገም። ጫካ ውስጥ ብቻውን ተጥሎ አይደለም የሚያደገው። ማህበረሰቡ ውስጥ ሆኖ አናጺ ሆኖ ቤተሰቡ ጋር ኖርማል ነው ኑሮ ነው የኖረው። ያንን ኑሮ ሲኖር ከማህበረሰቡ ኢየሱስን ክርስቶስ እያለ ሲጠራው የነበረ ነበር ጌታ ኢየሱስ እያል ሲጠራው የነበረ ነበር። የእግዚአብሔር ልጅ እያለ ሲጠራ የነበረ ነበር። የለም ኢቨን ኢቨን እንኳን ዮሐንስ ወንጌልን አንተ መረጃ እንዳመጣ ዮሐንስ ምንድን ነው ያለው? ከተጠመቀ በኋላ ነው እንግዲህ መንፈስ ቅዱስ ከወረደ በኋላ የእግዚአብሔር ልጅ ማለት የጀመረው ዮሐንስ ማለት ነው። የአስራ ሁለት ዓመት ልጁ ሆኖ ልጄ ሆይ ነው ያለችው እንጂ እንደው ክርስቶስ ሆይ አላለችም። የእግዚአብሔር ልጅ አላለችም። ምክንያቱም የእግዚአብሔር ልጅ የሚባልበት ጌታ የሚባልበት ክርስቶስ የሚባልበት ጊዜው ገና ስላልደረሰ፣ እኔ ያልኩ እኮ ለምሳሌ ጴጥሮስ ምን ትሉኛ አላችሁ ስል አንተ የህያው የእግዚአብሔር ልጅ ነህ ብለውታል። የህያው የእግዚአብሔር ልጅ ነህ ተብሏል። ከ30 ዓመቱ በፊት አልተባለም። አንተ ዮሐንስ 13 13 ላይ መምህርና ጌታ ትሉኛ አላችሁ እንዲሁም ነኝና ብሏል። ቱ በፊት ብሏል። ያልተግባባ ነው ያልሰማሽኝ። ከዛ በፊት አልተባለም ነው አንቺ እያልሽኝ ያለሽውማንም አልጠራውም፣ ማህበረሰቡ አልጠራውም። ለመባሉ አሁን እኔ ደግሞ ለመባሉ የምሰጥሽ የመጀመሪያው፣ ሲጸነስ ማርያምም ኤልሳቤጥም፣ ሁለተኛ ሲወለድ በመላእክ በኩልና ያመጣው ክፍል እኮ ሰዎች እኮ አልጠሩትም እኮ ያንን እኮ ክፍሉን እኮ ነው ያውቀዋለሁ እኮ ክፍሉን አውቀዋለሁ። ያመጣውን እኮ ተገበተናል። ኤልሳና ማርያም የተነጋገሩትን ክፍሉን አውቀዋለሁኝ ሆይ። ነገር ግን ኤልሳ ኤልሳ ኢየሱስን ጌታ ኢየሱስ ብለዋለች። እንዲሄዳ ኤልሳ ኢየሱስን ጌታ ኢየሱስ ብለዋለች። አላለችው ታፉ ያለፈኮ ማጣን ያለ ልጅ ነው የጌታ እናት ያለችው ጌታዬ ብላ ነው የጠራችው። ገና የእሷ ሄዳ ጌታዬ ብለዋለች እንዴ

እንደመደናገጥም ብዙ ነገር ምን እንደሆነ፣ በኢየሱስ ምልስ የምታመጡት በኢየሱስ ጌትነት ሹመት ነው። ሹመት እንዴ ነው? እሺ አንብቢያት ምን እንደምትል እንግዲህ እግዚአብሔር ይህንን እናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳል። ምን ማለት ነው? ጌታም ክርስቶስም አደረገው ይላል። ልካንቺ እንዳብራራሽው ይሄን ኢየሱስን አላቅም ለሚሉ ሰዎች ጴጥሮስ በማንቆለባበስ አይደለም የተናገረው። ይሄን እናንተ የሰቀላችሁትን ኢየሱስን ጌታም፣ ሌላስ ምን አደረገው አለ? አንዳንድ ጊዜ መጽሐፍ ቅዱስን ያለመረዳት ዝም ብሎ በሰው ያለመረዳት፣ የመረዳት ሳይሆን ጌታ ያደረገው ከመቼ ጀምሮ ነው? ጌታ ያደረገው ነው። ጌታ ጌታ የነበረበት መዝሙር መቶ አስር ላይ አውጭልኝ። በጣም ጥሩ ስለመጣሽ ጌታ መቼ እንደነበረ እንደሆነ፣ መዝሙር መቶ አስር አንድ ላይ ሂጂልኝ። ጥሩ ነው። ከዛ ደግሞ ሌላም ጥቅስ ሰጥሻለሁ። ስለ ጌትነቱ ማለት በጣም የተጨበጠ መዝሙር መቶ አስር ላይ አንብቢ። አንድ ላይ እስኪ አንብቢው ምን እንደሚል። እግዚአብሔር ጌታዬን፣ ጠላቶችን ለእግርህ መረገጫ እስከማደርግልህ ድረስ በቀኝ የተቀመጥ አለው። ማንን ማንን መታሰብ ያሁን ችግሩ ጌታ የሚለው ቃል ላይ አይደለም። አሁን የተጠየቀውን ጥያቄ ትትህ ሌላ ምነና ውስጥ አትግባ። ጌትነት በሹመት የሚገኝ ነው። ቆይ ምነና ውስጥ አትግባ። ጌትነት ምንድን ነው? በሹመት የሚገኝ ነው። ልጅነት በሹመት የሚገኝ ነው። ዓመት እስከሚሞላው እንደ ጌታ ወይ እንደ እግዚአብሔር መድሃኒት ያደርጋል እኮ እና ዮሴፍ እግዚአብሔር ጌታ አደረገን፣ ብለዋል እኮ ዮሴፍ እግዚአብሔር ጌታ እንዳደረገው ተናግሯል። ተግባብተናል። ስለዚህ ኢየሱስንም እግዚአብሔር ጌታ አድርጎት ነው። ጌታ ጌታ የዮሴፍ ጌታ አይገናኝም። እግዚአብሔር እግዚአብሔር ነው። ለምንድን ነው የማይገናኘው? ለምንድን ነው የማይገናኘው? ጥሩ የማይገናኘው ዮሴፍ በጸጋ ያገኘው እንጂ ዮሴፍ በባህር ያገኘው አይደለም። በጸጋ በጸጋ የሚል እስኪ አሳየኝ። ዮሴፍ በጸጋ ነው ጌትነትን ያገኘው የሚል እስኪ አሳየኝ ከመጽሐፍ ቅዱስ። ራእይ አይተሻል። ህልሙን አንብበሻል። ዮሴፍ እንዴት አድርጎ ህልም እንዳለመ ህልም እንዳየ እንዴት እንደሆነ አይተሻል። አሁን ራዩን ቆይ፣ እሱን ተው። አሁን አይ ሴት ደግሞ እኮ እንደዛ አይገረፍጥም፣ ረጋ ብሎ ነው። መታሰቢያ መታሰቢያ ይውላዳም የዮሴፍ ጌትነት የጸጋ ነው የሚል የመጽሐፍ ቅዱስ መረጃ ሰጠን።